በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችው የክርስቶስ ቤተሰቦች በመላ ዓለም የምትኖሩ የተዋሕዶ ልጆች ኦርቶዶክሳውያን በሙሉ እንደምን ቆያችሁ? እንደምንስ ሰነበታችሁ? እንደምንስ ምንስ አላችሁ? የሰላም አባት ልዑለ ባሕሪ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በያላችሁበት ሰላማችሁን ያብዛላችሁና ዛሬ ግን አንዳንድ ወንድሞች ይህንን ቪዲዮ ወደ እኔ በመላካቸው ሙስሊሞች በኢትዮጵያ ቴሌቪዥን፣ በነ ዋልታ ቴሌቪዥን፣ በነ ፋና ቴሌቪዥን ኢየሱስ ክርስቶስ ኢየሱስ ክርስቶስ አምላክ አይደለም ሰው ነው፣ ፍጡር ነው፣ ነብይ ነው ብለው ተናግረዋል። አዎ ይሄንን በኢትዮጵያ ቴሌቪዥን አስተላልፈውታል። ይሄንን ሲያስተላልፉ የሃይማኖት አባቶቻችን ሰምተዋል፣ አይተዋል፣ ዝምታን መርጠዋል። ለምን እንደሆነ ወደፊት ለምን ወደፊት ባለው ልታዩትና ልንነጋገርበት እንችላለን። የተወደዳችሁ የክርስቶስ ቤተሰቦች እኔ ግን ወደ ዋናው አጀንዳዬ ርዕሱን ላንሳላችሁና ርዕሱን ካነሳው በኋላ ወደ ዋናው ከመግባቴ በፊት የማቀረብላችሁ አንድ ሐሳብ አለ። እርሱም የትምህርታችን ርዕስ ቁርአን ክርስቶስን አያውቀውም ይላል። ቁርአን ክርስቶስን አያውቀው። እንግዲህ የትምህርታችን ርዕስ ይሄ ነው። እኔ ግን ከዚያ በፊት የማነሳላችሁ ነገር አለ። በተለይ በአሁን በቅርብ ዓመታቶቹ ውስጥ በመጽሐፍ በሲዲ ታሪካችን እየተገለበጠ ታሪካችን እየተቀየረ ሃይማኖታችንን የሚሳደቡ፣ በሃይማኖታችን ላይ ጣልቃ የሚገቡ፣ ስለ ክርስቶስ አምላክነት የሚዘባበቱ አሕዛቦች በጣም መናፍቆች የበዙበት ዘመን ላይ ነው ያለ ነው። መንግሥታቶቻችንም መናፍቅ በሃይማኖት መጥተው አገራችን የወረሩት ሃይማኖት አለን ብለው የሚወሩትን በእውነት የሰይጣን ረዝራዥ የሆኑ ሙስሊሞች መናፍቆች ብዙዎች አሉ። ስለዚህ ከዛሬ ጀምሮ ግን እውነቱን እንቅጩን ያውቁ ዘንድ ኢየሱስ ክርስቶስ ኢየሱስ ክርስቶስ አምላክና ፈጣሪ መሆኑን አሁንም በድጋሚ ይነግራቸዋል። ከዚህ በፊትም በሰራዋቸው ሲዲዎቼ ሐሰትን ከእውነት ጋር አትቀላቅል እርሱ ከመጀመሪያው ነፍሰ ገዳይ ነበር። በተለያየ ሲዲዎች ሰርቻለሁ ታውቃላችሁ ብዙዎቻችሁ። ያንን በዚያ በደረሰብኝ መከራ ምንም ጊዜ አጥቼ ቦታ አጥቼ ብንከራተትም አምላኬ ለዛሬው አለት ፈቅዶ ለዚህ ሰዓት ለዚህ ሰዓት ስላበቃይ እጅግ አምላኬን አመሰግነዋለሁ። ግን አሁን በአሁን ሰዓት አሁን ያሉ መሪዎቻችን በመጀመሪያ ቤተክርስቲያንን በየአቅጣጫው በየአገራቱ ያቃጥላሉ፣ ያነዳሉ። ማን ናቸው? ነገሥታቶቻችን በአሕዛብ እጅ ስላሉ የአሕዛብ መሪዎች ስለሆኑ፣ መናፍቃን ስለሆኑ፣ ሙስሊሞች ስለሆኑ አብያተ ክርስቲያናትን በየቦታ ያቃጥላሉ። ቤተ ክርስቲያን ሲቃጠል፣ ቤተ ክርስቲያን ሲነድ፣ አንድ ቀን ተቃጠለ፣ ነደደ፣ ዋልታ ቴሌቪዥን፣ ፋና ቴሌቪዥን። ዛሬ ግን ኢየሱስ ክርስቶስ አምላክ አይደለም፣ ነብይ ነው፣ አምላክ ነው የሚሉት፣ አምላክ ነው የሚሉት እነሱ ሁሉ ካዲዎች ናቸው ብለው ኦርቶዶክሳውያንን ሲሳደቡ፣ ዋልታ ቴሌቪዥን እንዲሁም እነፋና ሌሎቹም እነ አብይ ሁሉ አስተላለፉት ማለት ይችላል። በቴሌቪዥን ሲተላለፍ ብዙ ሚሊዮን ህዝብ የሚያዩ ቴሌቪዥን። አዎ ኢየሱስ ክርስቶስ አምላክ አይደለም፣ የእውሸት ሃይማኖት ነው፣ የክህደት ሃይማኖት ነው እያሉ ሲሰብኩ የኢትዮጵያ ሚዲያዎች፣ የመንግስት ተቋማት አስተላልፈዋል። አስተላልፈዋል በመጀመሪያ መንግስት ይህንን የሚያደርገው ቤተ ክርስቲያን ሲቃጠል ለሚቃጠሉት አብያተ ክርስቲያናት መዋጮ ገንዘብ ይሰጣቸው ቦታቸው ይታደስላቸው ቤተ ክርስቲያናቸው ይታነጽላቸው ነዶባቸዋን ብሎ ያልገለጸው መንግስት አድፍቶ ከሙስሊም ጋር ሲያራምድ የነበረው ግን በአንድ የቴሌቪዥን በኢትዮጵያ በፋና ቴሌቪዥን በፋና ቴሌቪዥን አምን አካባቢ ይመስለኛ ምን መለያ የሆነውን የጀማ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጊድና የጀማ ሰላት ቦታ መሥራት እንፈልጋለን ስላሉ ይህንንም ለማሳካት በጽኑ የምንሠራ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ። በዓለም ላይ አዎ ሳውዲ አረቢያ መሄድ ይቀራል ነው ያለ። ሳውዲ አረቢያ መሄድ ይቀራል፣ ትልቁ ዓለምን የሚያስደምም ታላቅ መስጊድ አለ። ታላቅ መስጊድ፣ ታላቅ መስጊድ በኢትዮጵያ ላይ ገነባለሁ ነው ያለ። ደስ ይበላችኋላችሁ። በሚሊኒየም አዳራሽ ይመስልኛ ነኝ አዎ መስጊድ ትልቁ መስጊድ በኢትዮጵያ ላይ የሚሰራ የዓለም ሙስሊሞች መጥተው እንዲጎበኙት እንዲያዩት እንዲጎበኙት አደርጋለሁ ብሎ የተናገረ ጠቅላይ ሚኒስቴሩ ነው። አሁንም ቤተክርስቲያን በየቦታው የሚያቃጥል ጠቅላይ ሚኒስቴሩ ነው። የሚያነድም እነሱ ነው የእሱን አዎ፣ ከእሱ ጋር የተሳሰሩት ከእሱ ጋር የተቆራኙት የዲያብሎስ ዲቃላዎች ዳንኤል ተቆራኝቶ ያደገው በአዎ እናቱ አባቱ ሙተው በዛፍ ፍግር ሲያለቅስ የነበረው መሐመድ የጻፈው ቁራንን ይዘው ኢየሱስ ክርስቶስ ነብይ ነው ሲጀመር። ስለዚህ ኢየሱስ ክርስቶስን ቁራን ያውቀዋል? አያውቀው? መቼ ነው የተጻፈው ቁራን መቼ ነው የተጻፈው? አያውቀውም። እንዴት ያውቀዋል? አያውቀውም። መጽሐፍ ቅዱስ የተጻፈው መቼ ነው? አዎ ቁራን ከመጻፉ ከ620 ዓመት በፊት እኮ ነው የተጻፈው። እስልምና የመጣው መቼ ነው? በአምስት ሰባ ሁለት ተወልዶ በስድስት ሀያ ሁለት እኮ ነው ቁራን የተጻፈው። ቁራንን የጻፈው ብሔራ ተራራ እስራኤላውያን ለንግድ ወደ አረብ ሀገር ሲሄዱ የቶማስ ወንጌል ብለው የቶማስ ወንጌል ብለው ሐዋርያትን ሲያደነጋግሩ ከነበሩት አይሁድ ጌታን ከሰቀሉት መካከል አይሁዶች የቶማስ ወንጌል ብለው ሐዋርያትን ወንጌል ሲጽፉ አይተው እኛም ወንጌል ንጻፍ ብለው ቀንተው የጻፉትን የቶማስን ወንጌል እንጅል ብሎ የጻፈ ከሃዲ መናፍቅ ታሪክ እያለቃቀመ እየተሳሳተን የተሳሳተን ታሪክ የራሱን እየጨመረ ከራሱ እያፈለቀ ከዲያብሎስ በሄራ ተራራ ላይ እያወጣ ሲያውለው የነበረ ጋሌል ዲያብሎስ ሰው ግደል የሚለውን ቁራን የጻፈው መሐመድ። እሱ በጻፈው መሰረት እሱ በጻፈው መሰረት ቁራንን ይዘው ኢየሱስ ክርስቶስ ፍጡር ነው፣ ኢየሱስን አምላክ ነው የሚሉ ከሃዲዎች ናቸው ብላ እቺ ቤተ ክርስቲያን ስትሰደብ የኛ አባቶች የት ነበራችሁ? ለምንድን ነው የምታንቀላፉት? ለምን ሆዳም ትሆናላችሁ? ለምን ሰባኪዎችስ ለምንድን ነው ዝምታን የመረጣችሁት? ምናልባት እየሰማችሁ እያያችሁ እንደ ኢሳ አያስ ይሄን ብናገር ንጉሱ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቆርጠኛም ብላችሁ ፈርታችሁ ዝም ካላችሁ እግዚአብሔር አምላክ ከንፈራችሁን በለምጽ ይመታችኋል። አይቀርም፣ ይመጣል በቅርብ ጊዜ መጥቶ ይቀጣችኋል። ዋጋ ዋጋችሁን ይከፍላችኋል። ስለዚህ እናንተ ስህተተኞቹ፣ ከሃዲዎቹ፣ መናፍቆቹ ከጠቅላይ ሚኒስቴር ተብየው ጀምራችሁ ከሃዲ መናፍቃን ተሰብስብ ለዚህ ነው እንግዲህ ኢትዮጵያ በተለያየ ጭንቀት ውስጥ ያለሽው ኢትዮጵያን የነካ ዓለምም በተለያየ ጭንቀት ውስጥ ያለው። ኢትዮጵያን የሚነካ ሁሉ በኢትዮጵያ ላይ የሚያጉረመርም ሁሉ በመከራ ዓለም ላይ ያለው። ለዚህ ነው ከዚህ በፊት አይተናል። እነ ቱርክ ኢትዮጵያን በነኩ ሰዓት ምን እንደደረሰባቸው ታሪክ ይነግረናል። ጣሊያን ኢትዮጵያን በነካሽበት ሰዓት ምን እንደ ገጠማት ተሰባብራ እንደወደቀሽ እናውቃለን። ተመትታ እንደወጣሽ በነ ሰማይቱ ቅዱስ ጊዮርጊስ ጊዮርጊስ በእነሱ ተመትታ እንደዲሽ እናውቃለን። ዛሬም ኢትዮጵያን የሚነኩ ይደቃሉ ይላን ኢትዮጵያን የሚነኩ ይደቃሉ ይወድቃሉ። ይላን በሕዝቅኤል ምዕራፍ 30 ቁጥር ሶስት ጀምራችሁ ተመልከቱልኝ። ይደቃሉ ይወድቃሉ። እነ ዶክተር አብይም ይደቃሉ። ኢትዮጵያዊ በመምሰል የኢትዮጵያዊን ጭንብል በመልበስ የሚያታልሉ መናፍቃን ነገሥታት ናቸው። ቤተክርስቲያንን የሚያቃጥሉ ዛሬም በቴሌቪዥን መስኮት ቤተክርስቲያንንና ክርስቶስን የሚሳደቡ ስለዚህ ይደቃሉ፣ አይተርፉም፣ ይወድቃሉ። ስለዚህ ቁራን ክርስቶስን አያውቅም። ስለማያውቀው ኢየሱስ ክርስቶስን በመጽሐፍ ቅዱስ እናየዋለን። ተከታተሉ። ቁራን ስለ ክርስቶስ ምን ያውቃል? ቁራን ስለ ክርስቶስ ምን ያውቃል? በሉልኝ፣ እስኪ ሁላችሁ ይህንን ለዓለም በትኑት። እስኪ ቁራን ስለ ክርስቶስ ምን ያውቃል? ምን ያውቃል? ምን ይናገራል? ከየት ያውቃል? እንዴ ቁራን ስለ ክርስቶስ አውቃለሁ ካለ ልጅ ለእናቷ ምጥ አስተማረሽ ማለት ነው። ምጥ ታስተምራለች ለእናቷ። እናቲቱ አንዲት ሴት አንዲት ልጅ እናቷ ምጥ ተይዛ እማዬ እንደዚህ ብለሽ አመጭ ብላ መናገር ትችላለሽ? አትችልም። እሷን የወለደሻት እናቷ ስለሆነ አታስተምራት። ክርስትና ከሰባት መቶ ዓመተ ምሕረት በኋላ የመጣው ስልምና ስለ ክርስትናና ስለ ክርስቶስ መስበክ አይችልም። ምን አገናኘ? ተኛ እንጂ ጌታም አይደለም የጌታም ልጅ አይደለም ይላል በልቀድ ከለት ሚን ቀብልህ ሩሱል ከሱ ፊት ብዙ መልእክተኞች አልፈዋል። ቅድም የጠቀስኳቸው በዋናነት ነቢዩላህ ኖኅ፣ ኢብራሂም፣ ሙሳ፣ እነ ሆድ፣ እነ ሳል፣ እነ ዘከርያ፣ እነ ያሕያ፣ እነ ዳውድ፣ እነ ሱለይማን እና ሌሎችም ነቢያቶች እንደ ሱ ዋሕይ መጥቶላቸው ወደ አላህ ስብሓናሁ ወተዓላ ጥሪ እንዲያደርጉና የሰው ልጆች ጀሃነም እንዳይወርዱ እሳት እንዳይገቡ ጀነት እንዲገቡ ጥሪ የሚያደርጉ አልፈዋል። እነ ኢብራሂም አለ እነ ሙሳ እነ ሙሳ እነ ኢብራሂም እነ ሙሳ እያለ ነቢያትን ይጠቅስ ነበር። ያቀጀ ታሙ መሐመድ ስለጻፈው ነው። ይሄን ተውራት ብሎ ስለጻፈ እሱንም የሰጡት አይሁዶች እኮ አይሁዶች እኮ ነው የሰጡት። የሚገርማችሁ ነገር ለንግድ ሲገቡ አይሁዶች ሰጡት። እዚያ ላይ ገልፍቶ የራሱን መላበት አስቀምጡ። ይህንን የሚያውቅ ስለ ሙሳ እነ ሙሳ እያለ ይነገር። የሚገርማችሁ ነው። ሲጀመር እናንተ በምን ታምናላችሁ? በቋንቋ ምታምን አረበኛ ቋንቋ የምታም እምነት በአረመኛ ቋንቋ ብቻ የተሰበከ ሲጀመርም የተሰበከው መጀመሪያው እምነት በዚህ በኢትዮጵያ ቋንቋ ነው። እኔ እንጃ እህዳቸው እዚ የተለጠፋችሁበት ምክንያት ምን እንደሆነ። የሰውየው ዛር ስጥለው የነበረሽውን ማን ነው ዛሩ፣ ዛሩዋ ማን ነው? ሰይጣን የለከፈባትን ዛፍ ልታመልክ ፈልጋችሁ ይሆናል እንጂ አረበኛና እንዲህ አይነቶቹ ነገሮች ይዛችሁ የምትጓዙት ምንም ያገናኘው ነገር የለም ምንም ያገናኘው ነገር ስለዚህ አው ቁርአን ክርስቶስን አያውቅም፣ ሊያውቀውም አይችልም። ካወቀው ያውቀዋን ብላችሁ ምትሉ ከሆነ አሁንም አንዲት ሚጣ የሆነ ሽጻን ልጅ እናቷን ስትወልድ ምጥ እያስተማረች ነው ማለት ነው። ከዚህ በኋላ ግን ለሚያነሱት ጥያቄ የተነሱ ብዙ ጥያቄዎች አሉ ጊዜና ሰዓት አጥቼ የራሲ የሆነ ችግሮች ስላሉ ቢ በእነዚያ ምክንያት ዝም ብዬ እያየዋቸው ነው እንጂ ለመልስ አዘጋጅቻቸዋለሁ። ግን ይሄ ግን ሚዲያ ስለሆነ ማለፍ ስላልፈለው ሬዲዮ፣ እኔ እንጃ፣ እውነት ምናልባት ይሄ እዚህ ዋልታ ፋና የሚባል ቲቪ ላይ የምትሰሩ የሚዲያ ተቋማት ላይ ያላችሁ ኦርቶዶክስን የምትል ምትሉ ከሆነ ደካሞች ናቸው ቦጡ ራሳችሁን የምታስገዙ ለዲያብሎስ የምትገዙ በገንዘብን የምታመልኩ ከክርስቶስ አምላክነት የወጣችሁ እንደ አሕዛብ የገንዘብ አምላኪዎች ስለሆናችሁ ሊሆን ይችላል። እንጂ ምናልባት መንግሥት ያለበት ሀገር ስላልሆነ ያ የተቀበለሽውን ኢትዮጵያን ዛሬ ላይ ምንድን ያለው ክደት ነው አለ። እኛ እንክድም፣ ክርስቶስን አልካር ነን። ምናልባት የካዱት እነሱ ናቸው። አምላክ ነው ኢየሱስ ክርስቶስ፣ አምላክነቱን መጽሐፍ ቅዱስ ምን ይላል? እንዲህ ይላል። ኢብራሂም ሲል ነበር ሰውዬው፣ ሰምታችሁት ከሆነ ኢብራሂም ከአብርሃም በፊት ማን ነበር? መጽሐፍ ቅዱስ ምን ይላል? ቁራን እኮ አያውቅም። ትናንት ነው የተጻፈው። ማነው የጻፈው? ግለሰብ ነፍሰ ገዳይ፣ ዘማዊ፣ የዲያብሎስ ዲቃላ የጻፈው ነው ቁራን። ማለት ቁራን ማለት እኮ ቅዠታ መጽሐፍ ነው። ሰው ሲቃዥታ ያላችሁ ህልም ላይ ስተኛ አንዳንድ ቀን እንዲያው መጥፎ ነገር ሲያሳያችሁ አታዩ? ቅዠት ለማንም ለምንም የማይጠቅም መጽሐፍ ነው። ዮሐንስ 6 ማን ነው ዮሐንስ ስምንት 8 50 56፣ ጀምራችሁ ባካችሁ ተመልከቱልኝ። አብርሃም እኔን ያይ ዘንድ ተመኘ ይላል። አብርሃም እኔን ያይ ዘንድ ተመኘ። ማን ነው ይሄን ያለው? ኢየሱስ ክርስቶስ ያው። ቀጥ ብላችሁ አንብቡ። አብርሃም እኔን ያይ ዘንድ ተመኘ፣ አየም ደስም አለው። አላችሁ አይሁዶችን፣ እንዴ አንተ ገና 50 ዓመት አልሞላህ፣ እንዴት አብርሃም እኔን አየ ሐሴትም አደረገ ትላለህ። አንተ እኮ ትናንት ከማርያም የተወለድክን አሉት። ከአብርሃም አብርሃም ሳይወለድ እኔ ነበርኩ ነው ያላቸው። ባካችሁ ማጤው ዮሐንስ ስምንት ቁጥር 54 ጀምራችሁ ማንበብ ትችላለህ። ከላይ ጀምሮ ክርክሩን ያመጣላቸዋል አና አይሁዶች ሲናገሩት ይህን ይላል። ስለዚህ ኢየሱስ ክርስቶስ ኢብራሂም ካሉት አልበለጥም? አልቀደምም? ስለዚህ ከአብርሃም ጋር ኢየሱስ ክርስቶስ ምን ያገናኘዋል፣ ከነቢያት ጋር ምን ያገናኘዋል ሳይገባችው የገባችሁ መስሏችሁ ለምን ትራወጣላችሁ? ለምን ትመጠመጣላችሁ? ለምን ክርስትና እንትነካላችሁ? ምናልባት ትናንት ነው የደረሰኝ መረጃው ዛሬ ነው ይሄን የማስተላለፈው። ምናልባት ወደፊት ከባድ የሆነ ሚሳኤል ልጥልባችኋለሁ በዚህ ጥቅስ ላይ በዚህ መነሻችሁ። መረጃው በትክክል ሲደርሰኝ ሙሉ ለሙሉ ከባድ የሚያቃጥል የሚያንገባግብ መልስ ሰጣችኋለሁ።